ፍቅሩ ካሳ ነግ በኔ አንቺም አታደርጊውን ነገር ሰው ሲያደርግ አይሰማሽም? የእኔ ጥፋት አይደለም። ልደሰት ነው የሚገባኝ። ጊዜው ውስደሽ አስቢበት። ማንም ሰው ለራሱ ታማኝ ካልሆነ ማንንም ሊያምን ማንም ሊያምነው አይችልም። እምነት ከሌለች ደግሞ መኖር አትችም። አንተም ጊዜ ውስድ ልታስብበት ይገባል። ምንም የማስብበት ጉዳይ የለም። ልጅክን ትወደዋለህ አይደል? ምንም የሚያገናኘው ነገር የለም ከዚህ ጋር። በጣም ታሟል፣ ማሳከም አለብህ። ለማሳከም ደግሞ ገንዘብ ያስፈልጋል። እሱም ተበድሬም ቢሆን አድርገዋለሁ። ዛሬ ማንም ሊያበድር የሚችል ሰው የለም። ትወዋለሁ። ይሞት። ለምን ይሞታል? ካላሳከምከው መሞቱ አይቀርም። ሁሉንም ጊዜ ይፈተዋል። የሚመጣው አይታወቅም። አጋጣሚዎቹ ካልተጠቀም ሁሉም ነገር ይቀራል። አታስቢ፣ ለእኔ እኮ አይደለም እኔ ይህንን ገንዘብ ለመውሰድ ፍላጎቱ የለኝም፣ ግን ከእግዜር የተሰጠ ገጸ በረከት እንደሆነ አስባለሁ። እሺ፣ ሌላው ይቅር፣ እኔ ሀብታም ሆኜ ይህንን ገንዘብ ብሰጥህ ኖሮ ትቀበል ነበር ወይስ እምቢት እለይ ነበር? እምቢ ማለት አቃቴ። ከብዙ ቀናት ጭቅጭቅ በኋላ አስራ አምስት ሺ ብሩን ወሰድኩ፣ ለሰዎቹም ፈቀድንላቸው። በገንዘቡ ባለቤትም እጅግ ተደሰተች። ልጃችንንም አንድ ትልቅ ሆስፒታል ወሰድ ነው። ምርመራው ከተፈጸመለት በኋላ አንድ ጠና ያለ ዶክተር ወደ ቢሮው ለብቻ ያስጠርቶ ወሰደኝ። ተቀመጥ። እንዴት ነው ዶክተር፣ ተስፋ ይኖረዋል? ሙሉ ምርመራ አድርገንለታል። አሁን ከጥቂት ደቂቃዎች በኋላ ከሌሎች የማኔጅመንት አካላት ጋር ሆነን ውሳኔ እናሳልፋለን። አመሰግናለሁ ዶክተር። ምስጋና በኋላ ይደርሳል። እና ውጤቱን ልትነግረኝ ትችላለህ ዶክተር? ውጭ ሀገር ሄዶ መታከም ይኖርበታል። ነገሩ ሲሪየስ ስላልሆነ ከዚህ የተጻፈለት ሕክምናውን ከተከታተለ ምንም አያስገውም። አሁን እኔ ምንድን ነው ማድረግ ያለብኝ ታዲያ? መጀመሪያ እኛ ተስማምተን ሪፈሩን ማጽደቅ አለብን። ከዚያ ውጭ አንተ የሚጠበቅብን ታደርጋለህ። እሺ፣ ምንድን ነው ከኔ የሚጠበቀው? ይሄማ ላንተ ሊሰወር አይገባም። አንተ ለእንደዚህ አይነት ቅድመ ሁኔታዎች የመስሪያ ቤት አሰራር ብዙ እንዳስተማር አውቃለሁ። አልገባኝም ዶክተር። የሀገሪቱ ኑሮ ከድጡ ወደ ማጡ ነው። አንዱን ስትገነባ አንዱ ይፈርስባል። የመንግስት ሰራተኞች ኑሮ ደግሞ ታውቀዋለህ። እሱ ምኑ ይወራል እኮ የቤት ኪራዩ፣ የልጆቹ ክፍያ፣ የስራው ሴኩሪቲ፣ ብቻ ምኑን ከምኑ ዝርዝር ይዘልቀዋሉ። ደሞዜ ያን ሳህል ዶክተር፣ ደሞዜ ለልጆች ህብር ትራንስፖርት በቂ አይደለም። ለምን ኑሮ አዲስ አበባ ውስጥ እሳት ነው። ሁሉ ነገር በደሞዝ ውስተኛ አቅም የሚነካሉ ነው። በዘዴና በብልሃት መኖር አይቻልም። እሱማ በዘዴና በብልሃት ነው እስከ ዛሬ የምንደሰው የምንተነፍሰው። እሱ ጥሩ ነገር ነው። በዚያ ላይ የልጆቻችን ፍላጎት ከመረጃውና ከኤሌክትሮኒክሱ እድገት ጋር እኩል ያድጋል። እንግዲህ እንዳቅም መኖርን ማስተማር ነው። በዚያ ላይ ስራ አጥ ወጣት ከቤት በር ላይ ይጠብቀሃል። ለምን አለው ብለው ብር ሊቀበሉህ ነው። አንተ ለዚህ እንግዳ ትሆናለህ። እንዲህ አሁን እውነት ሽሽት ካልሆነ ይህ አጋጥሞ አያውቅም። አይጋነንም እንጂ ይህማ ያጋጥማል። አዲያስ ታዲያ ይህን ሁሉ የኑሮ ቀዳዳ፣ ይህን ሁሉ የአገሪቷን ቡትቶ በምን እንድፈኖ ትላለህ? ተግባብተናል። አሁን የገባህ ይመስለኝ። ችግሩማ ዛሬ ሳይሆን ገና ድሮ ነው የገባኝ። የችግሩ ማደንዘዣ መርፌስ አልተገለጸልህም? እናንተ በዚች ማደንዘዣ የምትኖሩ ሰዎች እኮ የሰው ሀሳብ ሲገባቸው ታስደስታላችሁ። ምን ማደንዘዣ አለ ብለህ ነው ዶክተር ተው እንግዲህ ያው ያለውን ተከፋፍልን የዚችን ሀገር ለዛዛ ህይወት መግፋት ነው እንደምታውቀው። ይህም ሆኖ አጎንብሰን ከመሄድ አልተረፍንም። ለማንኛውም ማንኛው ማቅመም ምን ያለው ለምኑ ማደንዘዣውን ለኛ ለማካፈል አልገባኝም ዶክተር። እንዴት አይገባህም? ልጅህ መታከም እንዳለበት አልገባህም? ገብቶኛል። ልጅህ እንዲታከምስ ውጭ አገር መሄድ እንዳለበት አይገባህም? ገብቶኛል። ልጁ ውጭ አገር እንዲወጣ የኛ ፈቃድ እንደሚያስፈልገው አልገባህም? አረ ገብቶኛል። ታዲያ ምኑ ነው ያልገባህ? ማደንዘዣው እንዲ ዶክተር እናንተ መስሪያ ቤት አንድ ሰው ወደ ውጪ ሊወጣ ፈቃድ ሲጠይቅ የሚወጋችሁን የማደንዘዣ መርፌ አታውቀውም። ያጣቆም ጉቦ ማለት ነው ዶክተር በቃ በህክምና ባለሙያዎች የተሰጠው ህጋዊ ስሙ ነው እና እርስም ምን ይፈልጋሉ ከኔ ጋር የሚሰሩት አምስት ሰዎች ይህንን ማደንዘዣ ካልተወጉ ከቤታቸው እዚህ መስሪያ ቤት በትክክል መድረስ አይችሉም ለምን ግን ዶክተር ለቤተሰቦቻቸው ሲሉ አንተ ለምሳሌ ሚኒመም ሀያ ሺ ብር ብትሰጠን የምትደርሰን አራት ሺ ብር ብቻ ነች። አራት ሺ ብር ደግሞ የምትገኘው እንደ ዓለም ዋንጫ በአራት ዓመት አንድ ጊዜ ብቻ ይሆናል። ከእርስዎ ይህንም በመስማቴ እጅግ መደንገጤን ልሸሽጎት አልፈልግም። ጥሩ ሰው ሳልሆን ብቀረው። እንደዛ ማለቴ ሳይሆን አንተ ጥሩ ሰው ናት ይመስለኛል። ኑሮ አልገፋ ሲልህ፣ ድህነትህ አመዳይ ሲነሰንስብህ፣ አጣብቂኝ ጉዳዩ ስትገባ ይሄንን አታደርግም። ጥሩ ሰው ከሆንክ ሳትዋሽ ይመልሰልኝ በህይወትህ የጉዳይ ማስፈጸሚያ ተቀብለ አታውቅም? እንግዲህ እንግዲህ ምንድን ነው ይሄ ወል ወደፊት እንዲህ አይነት ጉዳይ ቢገጥመስ ምናልባት ለአንድ ጊዜ ላደርገው ይችላለሁ። ለምን ከማልወጣበት ጉዳይ ውስጥ ከገባው፣ ብቻ ሁሉም ሰው በውስጡ የማይወጣበት ጉዳይ ይዞ ነው የሚኖረው ሁሉም ሰው ደግሞ ራሱ ሊያደርገው የሚፈልገውን ነገር ለሌላው ማድረግ ካልቻለ በምንም ሰርከምስታንስ የህይወት ውደት ሊተገበር አይችልም። የሚገርም ነገር ምንም የሚገርም ነገር የለውም። አጋጣሚውን ካገኘህ በዚች ድሃ ሀገር ውስጥ ከተቻለ እራሳቸው ቢያመጡልህ እሰየው ነው። ያንን ደግሞ እምቢ የማለት አቅም ይኖረሃል? ንገረኝ እስኪ። አይኖርህም። ካልተቻለ ደግሞ እና ይሄ ሲለመድ ህጋዊ ይሆናል። ሆኖስ እኔ ለምሳሌ ከአንተ ከማገኘው አራት ሺ ብር ሁለት ሺ ብር ከራሴ ጨምሬ ለካርታ ማዞሪያ ከሳምንት በኋላ ለአንድ ኢንጂነር እሰጣለሁ። ሀገሪቱ የለችም በለኛ። እንግዲህ ቆማ እየሄደች ነው። እሱ ደግሞ ለእናንተ ሊያመጣ ይችላል። እናንተም ሰዎች ናችሁና ጉዳያችሁን ለማስፈጸም ለሌላ ትሰጣላችሁ። መቼም ሀቀኛ ሰው አይታጣ፣ ሁሉም ሲደርስበት ይጀምረዋል። ነገሩ ሁሉ የእምቧይ ካብ ሆኗላ። የእምቧይ ካብ የእምቧይ ካብ ጥሩ ብለል። በእኛ በስፔሻሊስቶች አጠራር ሲተረጎም ውሃ ቅዳ ውሃ መልስ ልንለው እንችላለን። ጥሩ ነው። ቆይ መካሰስ አይቻልም ይሆን? የመክሰስ አቅሙ ከተገኘማ ይቻላል። ግን ሀቅ ሲኖረ ነው ክስ። አድማጮቹንም ማሸነፍ የምትችለው ሀቅ ሲኖረ ነው ልትከሰኝ አሰብክ እንዴ? ኧረ እኔ። እሺ፣ ብዙ የተጨቃጨቅን ይመስለኛል። ከነገ ወዲያ ውሳኔውን እናሳልፋለን። የልጅህ ሕይወት መስለኝ ነገ ያልኩን ብታመጣ ልጅህን ይዞ ትወጣለህ። ካላመጣ ደግሞ አቅሙ ካለህ መክሰስ ነው። የምከስበት አቅም ቢኖር የኖረው ሳላወላውል እከስ ነበር። ግን ከየት ላምጣው? ቢከፋኝ ምሰደድበትን በደል ቢበዛብኝ ጠመንጃም ማነሳበትን ስሞት በደስታ ማርፍበትን ሳርጅ ለልጆቼ እንዴት እንዳሳደግኳቸው የምናገርበትን ጽናቴን፣ ማንነቴን፣ ኩራቴን፣ ጥንካሬን ከሁሉም በላይ ከአባት የወረስኩትንና በድህነት ያደግኩበትን የእምቢባይነት ብኩርና ሸጨዋለሁ። እናም ምንም ማድረግ ስላልቻልኩ በሁለተኛው ቀን በስንት ጭቅጭቅና ለቅሶ ለዶክተሩ አሥራ አምስት ሺህ ብር ከፍዬ ለልጄ ሪፈር አጻፍኩ። ወረቀቱን በእጄ አንጠልጥዬ መንገድ መንገዱን ለብቻ ያወራለሁ። ሁሉም ነገር እንደ ህልም ነው የሚታየኝ። የምር ድህነት ታማኝነትን ያሳጣል እንዴ? ደጋግሜ ራሴን ጠይቋለሁ። አባቴ ትዛሌ። የአባቴ ንግግሮች ነፍስ ዘርተው በደም ስሬ ይንቀሳቀሳሉ። ከአዲስ አበባ ሰሜን ምስራቅ ወደምትገኝ ትውልድ አገራችን ሴቶች ዋሻ በዓመት በዓመቱ እኔና እህቴ ሳባ አባታችንን ለመጠየቅ እንሄዳለን። አባታችን ለእኛ ሙሉ ሕይወታችን ነው። አባትም እናትም ሆኖ ያሳደገን በየጊዜው የሚነግረን ያሳለፈው የሕይወት ውጣ ውረድ በተለይ እኔ ተናግሬው አይወጣልኝም። በየዓመቱ ወደ ትውልድ ሀገራችን ስንሄድ ለከተማ የሚሆነንን የአኗኗር ብልሃት በትረካ በቀልድ፣ በተግሳጽ ይነግረናል። ሁልጊዜ ግን በጨዋታዎቹ መጨረሻ ልጄ ባልጠረከው መንገድ አትሄድም የሚላት አባባሉ ምን ለማለት ፈልጎ እንደሆነ አይገባኝም ነበር። አንድ ቀን አባታችን ጋር ሄደን ውጪ እሳት እያነደድን እናወጋለን። በጨዋታው መጨረሻ ይችን አባባሉን ሲናገር አባዬ ባልጠረከው መንገድ አትሄድም የምትለው ለምንድን ነው አልኩት። አባዬ፣ ባልጠረከው መንገድ አትሄድም የምትለው ለምንድን ነው? ከተማው የተስማማህ ትመስላለህ፣ ዘንድሮ ደግሞ አለ፣ ልኮፈርክ ሀሳብ ተውክ ልበል። ልጄ፣ የጠየቅኩህን ጥያቄ መልስልኝ እንጂ። አንተ የጠየቅኩህን መቼ መለስክልኝ? እኔ እኮ ነኝ መጀመሪያ የጠየቅኩ። የእኔ አይቀድብም ብለህ ነው? ልጅ ሰለሞን፣ በልጅነትህ እንዴት አስቸጋሪ ልጅ ነበርክ መሰለህ ሄደህ የሰው የስንዴ ሸት ቀጥፈህ ትመጣና እዚህ በሳት ስትለበልብ አገኘሃለሁ። አቤት ጭካኔ እና ወዝ በጠገበ አለንጋ ገላህ እስኪ ተላህ አሽቆጠቁጥህ ነበር። እሱን ተወውና፣ ለምን ጥያቄ ነው በቃል የሚገባ አይደለም። እሱ በኑሮ የሚመለስ ጥያቄ ነው። አሁን እያደግ አይደል ቤተሰብ ስትመሰርት በአንተ ስር የሚተዳደሩ ነፍሶች ሲኖሩ አንተም በህብረተሰብ የኑሮ ህግ ጋር ስትያዝ ያኔ ነው የሚገባ። በቃ መናገር ካልፈለገቱ ለምን ታስጨንቀዋለ? አባይኔስ እንደ ሰለሞን አስቸጋሪ ልጅ ነበርኩ። አንቺ እንደ እናትሽ ገራገርና አልቃሻ ነበርሽ። ብዙም አታስቸግሪም። መታየኝ አታውቅም። እሱን አላስታውስም። አንድም ቀን አንድ ቀንም እንግዲህ እናትሽ በሞተች በስድስት ወርዋ እጅግ አስቸግረሽኝ፣ ባለንጋም ባይሆን በቁንጥጫ ልብሽ እስኪጠፋ የመዘለኩሽን ብቻ ነው የማስታውስ። ምን አርጋት? ያን ጊዜ የሶስት አመት ልጅ ነበረች። አንተ ስድስት አመትህ ነበር። አንተ እናትህ እንደ ሞተች ገብቶሃል። እሷ ግን ቢገባትም ተመልሳ የምትመጣ እየመሰላት ታለቅስብኛለች። ያን ጊዜ እኔ ሆዴ ይባባል እናደዳለሁ። በዚያ ላይ ወቅቱ የረሃብ ጊዜ ነበር፤ እና ክስቲ አልነበሩም። እነሱ ሰፈራ ጥለውኝ ሄደው መቼ ያገኛቸዋሉ? ጥለው ምንም የሚፈይዱልኝ ነገር አልነበረም። እኔ ትንሽ ጥሪት ስለነበረችኝ የእናታችሁን አጥንት አመት ሳይሞላው ጥየው አልሄድም ብዬ ነው የቀረሁት። እንዴት አድርገህ ነው ታዲያ ሰፈራ ሄድከው? እዚያ ሁለት አመት ቆይተን አልነበር እንዴ በኋላማ ችግሩም እየባሰ ረሃቡም እየጠና ሲመጣ በሁለተኛው ዙር አንደኛ ተመዘገብኩና ሄድኩ። እኔ እኮ ሰፈራ ጣቢያውን በደንብ አላስታውሰውም። አንቺ እኮ ልጅ ነሽ። ሰለሞን ነው በደንብ የሚያስታውሰው። ሰለሞን ከዚያ ከበረሃ ምን ትዝ ይልሃል? አንሰፍስፉ አንሰፍስፉ ብቻ ነው ትዝ የሚልህ። አንሰፍስፉ ደግሞ ምንድን ነው አባዬ? የሳር አይነት ነው። እህል ይዘራና ከበቀለ በኋላ አረም ያወጣል። እዚህኛ ጋ ያለው ቱልት ወይም ሙጃ ነው። ስትነቂው ያስቸግረናል እንጂ ብዙም አያዳግትም። አንሰፍስፍ ማለት አረም ማለት ነው። የቆላ ሳር ነው። እዚያም ሄደን የግብርና ስራ ነው የጠበቀን። መሬቱ ያየሽ እንደሆነ ለም ነው። ከለምነቱ ጋር ታዲያ እህሉም፣ አረሙም አውሬውም አብሮ ይበቅላል። ልክ እህሉን በዘራ ነው፣ በአስራ አምስት ቀኑ ሳሩ ቀድሞ ይወጣል። በአስራ አምስት ቀን እንዴት ነው የሚበቅለው? ንገራት ሰለሞን፣ አንተ አስታውሰዋለሁ ብለህ የለ። ምን ያደርግልሻል አባይ፣ እሷ የፈለገችው እንዴት አንሰፍስፉ እንደተባለ ነው። ሳሩ ሲበቅል እሾህ አለው። ለመንቀል ስትፈልጊ እሾሁ እጅሽ ላይ ይቀራል። ማታ ቤትሽ ገብተሽ እጅሽን ስትታጠቢ ያንሰፈስፍሻል። እንደ እብድ ያደርግሽ ውይ ቢቃርስ ህይወት አይደል ሳብዬ በጊዜ ካላረምሸው ሰብሉን እንዳለ ይውጠዋል። እህል ከሌለሽ ደግሞ መኖር አትችይ እንዴ ቢሆንስ ሌላ ዘዴ መፍጠር አይቻልም። እሱማ በአደንም በዝርፊያም በማስፈራራትም መኖር ትችያለሽ፣ ግን ላብሽን ያላወጣሽበት እህል ውሃ እድም ነው፣ ለልጅ ልጅ ይተርፋል ያን ጊዜ ያንን ባላደርግ ዛሬ እናንተ ጥሩ ደረጃ ትደርሱም ነበር አየሽ ጥሩ አባት ለልጆቹ ነው የሚኖረው አባዬ ሁሉም ሰው እየተንሰፈሰፈ ነው ይኖረ አንዳንዱ እዚያ ይኖሩ የነበሩ ሰዎችን ከብቶች እየሰረቀ እየዘረፈ ይኖራል አንዳንዱ የነዋሪዎቹን ሰብል እየዘረፈ ክምራቸውን እያፈረሰ ኖሯል ነዋሪዎቹ ዝም ይሏቸዋል ያን ጊዜ ጥቂትም ስለነበሩ እኛም መንግስት ይደግፈን ስለነበር አልቅ ሰው ዝም ይሉ ነበር። አሁን ሰሞኑን ስሰማ እነዚያ ብሰው አላሉ። ጦርነት ተቀሰቀሰ ሲባል በዜና የሰማሁ መሰለኝ። የጠቡ መነሻ ምን ነበር? ሰማህ እንዴ? አንዴ ከተማ ተሰማ ወሬው። እንዴ እዚህ ከደረሰ አዲስ አበባ እንዴት አይሰማም። በጋብቻና በስልጣን ነው የሚባል ሰምቻለሁ። እውነት ነው እንዴ? አይ ጋብቻና ስልጣን፣ ሁሉም የሚያምረው መተሳሰብ እና መረዳዳት ሲኖር ነው። የጥሩ ሰውን ልጅ ማግባት የማይፈልግ የንጹህን ሰው መሾም የማይሻ ማን አለ? ያው ጎሳ ይሆናል የጎሳ ልዩነት መሰለኝ እ ጎሳ ድሮ የእኛ ሰዎች ለነዋሪዎቹ በውሃ ብልቃጥ እየሞሉ የከብት መድኃኒት ነው እያሉ ሲሸጡ ታስታውሳለህ። ውሸታቸውን ሰዎቹ አቁም እንዴ? ገራገር ብጤዎች ናቸው፣ ሰው ያምናሉ። ሁሉም እንደነሱ የሚያስብ ነው የሚመስላቸው። ከደግነታቸው የተነሳ እኛ ስንሰፍር እንዳናጣበባቸው እያሉ ወደ ጫካ ነው የተሰደዱት። እኔስ ስሸጥ አግኝተኸኝ እንዴት እንደመታኝ ታስታውሳለህ? እንኳን አልረሳኸው። አንድ ቀን ይጠቅምሃል። ሰዎች በአንተ ላይ ሊያደርጉብህ የማትፈልገውን ነገር አታድርግ ማለት ትልቅ አባባል ነው። ዛሬ ይሄንን ሰው ቢያደርግብህ፣ ደስ ይልሃል? ደስ አይለኝም። ቢያደርጉብህ ምን ታደርጋለህ? እንጃ እንጃ። ይከፋኛል ወይ ሰው እጠላለሁ። ብቀላ ነው የምትጀምረው። ይሄው እዚያ ኖርንበት ሰፈራ ጣቢያም የተከሰተው ይሄው ነው። ለምንድን ነው ግን እንደዛ የሚጣሉት? በየጊዜው ነው አደል የሚጋጩት? በደላቸውን እያስታወሱ የእኛን ሰዎች መበቀል ይፈልጋሉ። ምን ስላደረጓቸው? አንቺ በደንብ አታውቂውም የእውነት በዛን ጊዜው በደል ነው። ዛሬም ስምምነት የሌላቸው ኋላስ አባቶቻቸው ሲሞቱ ለልጆቻቸው ውሃ የተሞሉ ብልቃጦችን፣ የተዘረፈ ጎጇቸውን፣ የከብቶችና የላሞቻቸውን ታሪክ፣ ድህነታቸውን እየተናገሩ ነው የሚሞቱት። በደል ደግሞ በባህሪው ወላድ ነው። በፍጥነት ነው የሚራባው። የልጅ ልጅ ጋር ሲደርስ ጊዜ አይጠብቅም እና እነዚያ በደል የተፈጸመባቸው የወለዷቸው ልጆች ናቸው ዛሬ ዘመዶችህን አንገታቸውን የሚቀሉልህ። ግን ምን አማራጭ ነበራቸው? አባዬ ላባቸውን ወዛቸውን ተጠቅሞ ቢሆን ዛሬ ለልጆቻቸው አጸፋ አያተርፉም ነበር። እኔ ምን ሆንኩ? ግፋ ቢል የጎደፈ እጅና እግር ነው ያተረፍኩት። ከዚህ ውጭ ግን እናንተ አላችሁኝ። አባዬ። አቤት። ያሳለፍከው መከራ በየጊዜው አዳዲስ መከራ ነው የምትነግረኝ። በህይወት ደስታ አይተህ አታውቅም። ደሀ ስትሆኝ፣ ብዙ መከራ ትንሽ ደስታ ብቻ ነው የሚኖርሽ። እሷም በድሜሽ መጨረሻ የምትገኝ ቅንጣቢ ጸጋ ነች። አሁን ደስተኛ ነህ? አዎ ደስተኛ ነኝ። ሌላው ቢቀር የማወራው ታሪክ አለኝ፣ ተነግሮ የማያልቅ ጀብዱ፣ የማያሳፍር ማንነት። ጎረምሳው አንተስ ምን ትላለህ? ምን ነው ዝም አልክ? እንዴት ነው እጮኛ አያስክ እንጂ ለአንተ ሳልናገር እኔ ምን አገብቶኝ? አንተ አዲስ አበባ ከሄድክ በሶስት ቀን እጮኝነቱንም ባልነቱንም አሳይሃለሁ። አዲስ አበባ ከዚህ ይሻለኛል ብለህ ነው? አባዬ፣ ለምንድን ነው የማይሻልህ? እኛም ከሀሳብ እንድን ነበር። ለእናንተ እዚህ በሆን ነው የሚሻላችሁ። ከተማ ጥሩ ነገር ነው። እኔ ግን እዚሁ እንደተፈጠርኩ እዚሁ ባልፍ ይሻለኛል። ሳባስ አዝማሚያሽ ምን ይመስላል? እንዴት ስራው የወደፊት ኑሮ? አዲስ አበባ ኑሮ ውድ ነው። ፍላጎትህ እና ገቢህ አይመጣጠንም። ቢሆንም እግዚአብሔር ይመስገን ደህና ነኝ። በዛ ላይ ወንድም ጋሽ አለልኝ። ሰሞኑን አዲስ መስሪያ ቤት ሳትገባ አትቀርም። እሷም እንደኔ አነስ ያለች ስልጣን ሳታገኝ ትቀራለች ብለህ ነው? ባለስልጣን መሆን በልጅነት ጥሩ ነው። ጎሽ፣ እንዴት ጎብዘሻል! አሁን አንቺን ለዚህ ትበቂያለሽ ብሎ ማን አሰበ አስቸግርም ጥሩ ልቦናና የሰው ፍቅር ካለሽ ትምህርትሽን ስትጨምሪበት ለብዙ ሰው ትተርፊያለሽ በልጅነትሽ ካልተበላሸሽ ደግሞ መቼም መጥፎ ሰው አትሆኝም እኔ ቀጠጦ እየበላሁ ነው እናንተን ያሳደግኩት እናንተም ያገኛችሁትን በልታችሁ ጥሩ መሆን አያቅታችሁ ወንድ አክር ነበር የሚባለው አይደል አባዬ አቤተኛ ሀገር ሰው ስም ሲያወጣ፣ ምን ማለት ነው? ወንዳ ከራባይ እዚያ ሰፈራ ጣቢያ የሚበቅል የዘንጋዳ አይነት ነው። ዘንጋዳው ብቻውን ተፈጭቶ ሲጋግር እንጀራው ሆድ ያደርቃል፣ ሰገራ እምቢ ይልሻል። እና ሴቶቹ በዚህ ይሳቀቃሉ። ታዲያ ለዚህ መፍትሔው ነጭ ዘንጋዳ መቀላቀል ነው። እሷ ከር እሱማ፣ ልስልስ ነው። ታዲያ እሱን ለመጋገሩትም ነበር እኛ ከሰፈርንበት ቦታ ገና መብቀል አልጀመረም ነበር። ግን ከነዋሪዎቹ አካባቢ አልፎ አልፎ አለ። ከዛ ማምጣት አይቻልም። ነዋሪዎቹ ለአረቄ ህል ነው የሚጠቀሙበት። አረቄ ለነሱ ህልውናቸው ነው። ሸጠው ሲጃራ ይገዙበታል። በጥይት ይለውጡታል። ለከብቶቻቸው መድኃኒት፣ ለገላቸው ልብስ፣ ጨው፣ በርበሬ የመሳሰሉትን የሚያገኙበት ነው። የእኛ ሰው ታዲያ ይሄ ቀጠጦ ሲያስቸግረው የእነሱን አውድማ እየዘረፈ ያመጣ ጀመር። ለምን ወንዳክር አክር እንደተባለ በደንብ ገብቶሻል። በቃ ያው እነዚያ ሰርቀው የሚያመጡት ሰዎች ለስላሳ እንጀራ ይበላሉ፣ የማይዘርፉት ደግሞ ቀጠጧቸውን ይነፋሉ። አሁን የሴቶቹ ባሎች በሁለት አልተከፈሉ በምንና በምን በማይዘርፉትና በሚዘርፉት አየሽ፣ የዘረፉት ሚስቶች የማይዘርፉትን ሚስቶች ባሎች በመናቅ ነው። እነሱ እንግዲህ ወንዳ ክር ያሉት አልገባኝም። ወንዳ ድርቅ ማለት ነው። መናቃቸው እኮ ነው። ወንድነታቸውን ሰለበው ማለታቸው እኮ ነው። የቅድሙ ውሸታችሁን ነው ማለት ነው። በሱ መነሻ እኮ ነው ይሄ የወጣለት። ሲያሳዝኑ! እኔ አባትሽ አንዱ ወንዳ ክር ተብሎ ስም የወጣልኝ ሰው ነበርኩ ስላልሰረክ ዋላስ እኔም እንደሌላው መዝረፍ ነበረብኝ። አረ፣ ምን በወጣ ምን በወጣኝ። ምንም እንኳን ችግርና መከራ ቢበዛ ፈተናዎች ቢደራረቡ እጥፍ ለማትሞላ ሕይወት ሰው መበደል ማን ሲጠቅማየ ነው? ቅንነት ለራስ ነው። አረ አረ አረ፣ ወደ ቤት አስገቡኝ። ልጆች እንግዲህ ሹመት ያዳብር ብለናል። ሳባ፣ ስልጣን በልጅነት ጥሩ ነው። የሎይንታን ነግበኔንና ታማኝነትን አታጭበትም። ማንም ባልጠረገው መንገድ አይሄድም። ስልጣን በልጅነት ጥሩ ነው። በዚያ ወቅት ነግበኔ በደሜ ውስጥ ይኖር ነበር። ከአዲስ አበባ ዩኒቨርሲቲ ተመርቄ እንደወጣው የክፍል ኃላፊ ሆኜ ነው የተቀጠርኩት። ብዙ ሰዎች ወደ እኔ ይመጣሉ። ህጋዊ ባልሆነ መንገድ ጉዳይ እንድፈጽምላቸው ይፈልጋሉ። እኔ ግን ፈቃደኛ ሆኜ አላውቅም። ጓደኞቼ በጋራ ቢዝነስ እንስራ ይሉኛል። እኔ ግን በጭራሽ ያንን አድርጌ አላውቅም ነበር። አሁን ሳስበው አስተዳደግ ይመስለኛል። አባታችን ለእኛ ጥንካሬ መሠረቱን እንደ ጣለ አልዘነጋውም። በመከራ የጸና ተወዳጅ አባት ነበረ። በኋላ የምንወደው አባታችን በደስታ በክብርና በኩራት በተወለደበት ቀየው በሰላም አረፈ። ሕይወትም ጉዞን ቀጠለች። የአባቴን ውጣ ውረድ፣ አንሰፍስፉን፣ የቈላ ሳርን፣ ወንድ አክሩን፣ እባብና ዘንዶውን፣ ረሃቡን ችሎ አሳድጎኝ ነበር። እኔ ደግሞ ልጄን ወደ እስራኤል ለመውሰድ ዐሥራ አምስት ቀናት ብቻ ይቀሩኛል። ለዚህም በጥድፊያ መሥራት አለብኝ። ሥራዬን ቀጠልኩ። እህቴ ሁል ጊዜ እየመጣች ዛሬ እንግዳ አለ ትለኛለች ወንድም ጋሼ፣ እንግዳለ አስተናግጃቸው። አይ፣ ያኛው አይደለም፣ የቢሮ ሰዎች ናቸው። ምን ፈለጉ? እነሱ ደግሞ ስለ ቪዛው መነጋገር አለብን ነው የሚሉት። እስካሁን አላለቀም እንዴ? አስራ አምስት ቀን እኮ ነው የቀረው። ገንዘብ መክፈል አለብህ ነው የሚሉት። እዚሁ መስሪያ ቤቴ ውስጥ እዚሁ እኔው በበላይነት ከመሰራበት መስሪያ ቤቴ ውስጥ ምን ይደረግ? ወንድም ጋሼ ለመሆኑ ስንት አሉሽ? በግልጽ ነግረውሻል? ለአገር እንደሚከፈለው አሉ። ለአገር የሚከፈለው ስንት ነው? አስራ አምስት ሺህ ብር። አስራ አምስት ሺህ ብር? አዎ፣ አስራ አምስት ሺህ ብር። ከዚህ ውስጥ ለእኔና ለአንተ ሶስት ሺህ ብር ይደርሰናል። የራሴን ብር ራሴው ለወስድ። አባቴ፣ እንኳን ይሄን ሳትሰማ አለፍክ። ለማን ይከሰሳል? ወንድም ጋሽ ለማንም አይከሰስ። ልክሰስ ብልስ እኔ ነኝ የዚህ መስሪያ ቤት ዋና ስራ አስኪያጅ። ለማን ከማን ብዬ ሄድ፣ ሌተሩን አስቀምጠዋለሁ። አውጥቼ አውርጄ ያላወቅኩ በመምሰል ቀጠልኩበት። ከሌሎች እወስዳለሁ፣ ለሌሎች እሰጣለሁ። ልጄን ለመላክ ሁለት ቀን ይቀረኛል። እነዚህ ሁለት ቀናቶች ምን ይዘው ሊመጡ እንደሚችሉ ስለማላውቅ በፍርሃት እየጠበቅኳቸው ነው። ነግበኔውን የረሳ ሰው የነገ ቀኖቹን በጥንቃቄ ይጠብቃቸዋል። ከፊቴ ሁለት ደረቅ ሌትና ቀኖች ይጠብቁኛል። አባቴ ሕይወት ትነግረሃለች፣ ማንም ባልጠረገው መንገድ እንደማይሄድ ከሕይወት ትማራለህ ያለኝ አሁን ነው በከፊል የገባኝ ነግበኔ ደራሲ ፍቅሩ ካሳ ድራማውን የተጫወቱላችሁ ፍቃዱ ተክለማርያም ዓለማየሁ ታደሰ ሐረጎይን አሰፋና ፈለቀ አበበ ነበሩ